እዛ ሸገር ላይ ናቸው እንጂ ወደ ዱባይ አልገቡም። በመቀጠል ደግሞ እናንተ ጅሎች ሰርጋለ ብላችሁ የምትመኘው እንዴት ናችሁ? ደና ናችሁ እየተባልን እንገኛለን። በጣም ደና ነን፣ ጤነኛም ነን። በመቀጠል ደግሞ ትላንትና እንግዲህ ማነው ማርቆሴ አላየነውም ነበረ። ዛሬ እንግዲህ በቤቱ ተመስገን ብሎ ሸበላ ሸበላ የመሰሉ ፎቶዎች ከመኪና ድግፍ ቅፍ ድግፍ ብሎ አንተ መኪና ገዛ ወይስ ምንድን ነው? እና አንዲቷ እንዳጠልፈህ ብዬ ነው። አንዳንድ ሴት እኔኛ የመዳን ቅመሞች ደግሞ ልክስክስ አይደለንም። አንዳንድ ሴቶች ግን ኢትዮጵያ ያሉትን ይመስለኛል የመኪና ሱስ አለባቸው። እንዳይጠልፉ መኪናውያን ተመስሏቸው ማለት ነው። ሰላም አሌይኩም ወረመቱላ በረካቱ። ውድና የተከበራቸው የቻናል ቤተሰቦች እንዴት ናቸው? ላይ በያላችሁበት ሰላምና ጤና ደስታ መኝላቸዋለሁ። ላይክ፣ ሸር፣ ሰብስክራይብ እያደረጋቸው እስከመጨረሻ ተከታተሉኝ። ማርቆሴ እንግዲህ ዱባይ ገብተዋል ትናንትና እየታለ እየታለ እናንተ ቪዲዮ ስሰራው ማለት ነው ልብ አላልኩትም። አይገርማችሁም? ግን ቪዲዮ እንደተቋረጠ ያስታውቃል ማለት ነው ቀሪ ሰዎች እንዳሉ። ሌላ ደግሞ ይሳቅም እንደሚኖር ተስፋ አደርጋለሁ። ና ነው ብላችሁ ይኖራል ብዬ ተስፋ አደርጋለሁ። እና የእናቱ ልጅ ማርቆሴ እንኳን ደህና መጣ። የት አለ እያሉ ነበረ ማለት ነው ወዳጆች፣ የት አለ ማርቆስ፣ የት ገባ? ይኸው አለላችሁ ጋይሲ፣ ይኸው አለላችሁና ሌሎቻቸው አንጠልጥለህ አምጥተ ብትፖስትልን ምን ነበረበት? ሩታም ይሁን አብርሽም ማለት ነው እና አንጠልጥለህ ይዘህልን ብትመጣ ደስ ይለን ነበር ማለት ብታመጣልን ስላችሁ ያው እዚህ ዩቱብ ሰፈር ላይ ማለት ነው ልክ የራሱ ፎቶ ይሄ ሸበላ ሸበላ የመሰሉ ፎቶች ሲፖስት እነሱም ቢፖስታቸው ደስ ይለኝ ነበረ። እናንተ ማርቆስ ማለት ነው ለዚህ ደርስ የማይባል ልጅ ነበረ በነገራችን ላይ ማለት ተደባዳቢ ስለነበረ ነው። የብላቸ ወይ ደበላቸው ምስጥና ወጣሽ በለው አሁን እና እንደዚህ አድጎ ለቁም ነገር ማለቴ እንደዚህ በቃ አዋቂ ይሆናል አልተባለም ነበረ። ማለት እናንተ ቆርጦ ፈልጦ ነበረ የሚጥለው ተባለ፣ እንግዲህ ተባለ ነው ባይና ያላየሁም ማለት ለእናቱ አስቸጋሪ ልጅ። እናቶች እኮ አንዳንዴ ድሮ እኮ አስቸጋሪ ነበረ፣ አሁን ነው እየተሻለው። እና ሴቶችም ወይ ድሮ እኮ እንዲህ ነበረች፣ አሁን ተሽላለች ነው የምትባሉት፣ ወይም ደግሞ ድሮ ጥሩ ነበረ፣ አሁን ተበላሸ ነው የምትባሉት። አይደለም ይሄ ያለ ነው ማለት ነው። ለማንኛውም እንኳን ደህና መጣችሁልን፣ እንኳን ደህና ገባችሁልን። ያላመናችሁን ልጆች ደግሞ እመኑ፣ እንዲህ ሺ እመኑ፣ ገብተዋል። ቀለበቱ ደግሞ ለእሁድ ነው ለቅዳሜ ሳይሆን ለእሁድ ተብለዋል። በተመቻችሁ ሰዓት ሰርተን አይለንም ማለት ነው። እሁድ ዛሬ ምንድን ነው? ሰኞ ነው አይደለም? እናንተ ስንት ቀን ነው የቀረው? ሰኞ ላ ማክሰኞና ሮብ አሙስ ጁማአ ቀዳሚ አምስት ቀን ነው የቀረው ማለት ነው። የቀለበታችሁ ቀን የደስታችሁ ቀን ደስታቸው የምታጣጥሙበት ወይም ደግሞ እምታሟሉበት ቀን፣ ያው አምስት ቀናት የቀረችው እና ሌላም ሰው እኮ የመጣ ሰው አለ ተባለ ጋይስ ማለት ነው። ግን ይፋ አልተደረገም እንጂ የመጣ ሰው አለ። ግን ማን እንደሆነ ግራ እየገባኝ ነው። ኤፍሬም ግን አልመጣም። ኤፍሬም ከአብረሽ ጋር ሲያወራ ሰምታችኋል። እንግዲህ በሰላም ተመለሱ ሲለው ማለት ነው። ለአብረሽ ሻንጣቸው እኮ ግብዳ ግብዳ ሻንጣ ነው የያዙት እናንትና ዳኒ ማለት ነው። ዳኒ ተሸክሞ ሻንጣ ሄዳችሁታል። እሱ እኮ በቃ ከዚህ ከወጣሁኝ ሳስባቸው የማይመለሱ ነው የሚመስሉት። ትላንትና አብረሽ እና ሩታዬ ደግሞ ያው ቲክቶክ ሰፈር የፖስተቱትን ፎቶ አለ ቪዲዮ ማለት ነው። ያንን ቪዲዮ ጋይስ ግን እኔ ከእግራቸው እኔ ደጋግሜ አይቼዋለሁ ሩታ ሩታ፣ እንደዚህ ውጥት ሲሉ በሩታ እግር በኩል ተመልክቼዋለሁ እና ከነቡ ሶፋው የነሱ መስሎኛል። ነገር ግን ማለት ዱባይ ነው የመሰለኝ ብታምኑም ባታምኑ፣ ባርግራውንዱ እንትኑ መጋራጃዎቹ ምናምን የዱባይ ነው የመሰለኝ። የነሱ መጋራጃ ነጭናት ናት። በዛ ላይ ደግሞ ሶፋ አለችባት ማለት ነው ቦታው ታዲያ። ይሄንን ዱባይ ከገቡ በኋላ ነው ቀርጸው የለቀቁልን ወይስ ወይስ ምንድን ነው? ይሄን ለእናንተ ትቼዋለሁ። እኔም ጥያቄ ሆኖብኝ ነው የምሬ ነው ብላችሁ ለምን የነሱ ራሱ ከእንትን ሶፋ ወደ መስኮቱ ጋር ሆኖ ትልቅ መስኮት ነው። መዝጋ እንደሆነ እንደ መዝጋ አይነት ነው ስፋቱ እንደ ፍሬንች ዶር ማለት ነው። ስለዚህ መጋረጃው በትልቅ ተደርጎ በዛ ላይ ደግሞ ሶፋ አለበት። ከዛ ቴሌቪዥኑን ካጠገባለ። ስለዚህ የተላንጭ ነው ዱባይ ነው የቀረጻቸው ነው፣ ማለትው እኔ የለወጥም። ዱባይ ነው ቀርጻቸው፣ የለቀቃቸው ሰው ሌላ እና ስድነሳ ካልጠናልደናገርነም ስለዚህ ይሄንን እንልቀቅ ብላችሁ ነው። ገና ሶፋም የሆነ ሶፋ አለ፣ ወጣ ሲሉ ወደ ውጭ እንደዚህ እንደሚወጣ ሰው ሲሆኑ እዛም ጋር ደግሞ ያው ሶፋቸው መስሎኛል፣ እኔ እንጃ። ለማንኛው ዋናው መግባታችሁ ነው፣ ችግር የለብንም። እና እነዚህ ውሸታሞች የምትሉም አላችሁ። ኧረተው እኔ እውነት ለመናገር አንድ ጭቀለሰው ውሸታም ብዬ አላቅም ብያቃለው፣ እንዲ አላቅም በጭራሽ ማለት ነው። ሲበዛ ሲበዛ አተዋሹ ልል እችላለሁ እንጂ ውሸታም ብዬ እንደዚህ ፍጥጥ የሆነ ሽምጥጥ አርጌ ውሸታም አልልም። ያን ያስጠላኛል። ምክንያቱም እኔ እራሴ ውሸታም እንድባል ስለማልፈልግ አልልም በጭራሽ ማለቴ ነው። ውሸታም የሚባለው ቃል ያስጠላኛል። እና ምትሉም ነበራቸው፣ ረ መግባት ገብተዋል፣ አትፍሩ። እንደ መናው ሸዋ መናው ጭራሽ ጭራሽ በዚህ ልክ አይታመኑ ማለት ነው። እነዚህ ልጆች አይ ቡዲ ያበላቸው አብርሽና ሩታ ቡዲ ያበላችሁ መኔታ የሚባል ነገር ሰው አጣባችሁ ማለት ነው። ምን አድርገው ነው ግን መኔታ የሚባል ነገር እስክታጡ ድረስ የደረሰችው እናንተ አንዳንድ ልጆች ማለት ነው። ምሬ ነው እላችሁ። ስራ ሌላ ነው፣ ስራ መሆኑን ታውቃላችሁ። እውነት ሌላ ነው፣ እውነት መሆኑን ታውቃላችሁ። ታዲያ ምኑን ነው ለምሳሌ እየነሱ እንትን የሚለው ማለት ነው። እና ለማንኛውም ሰው ወጣ ገባ እያለብኝ ስለሆነ እየቆምኩ ነው እያወራሁ ያለው እና ጋይስ እመኑ ለማለት ነው። ሌላ ነገር የለውም። ምንም የማያሳምን ነገር የለም። እኛ ነገር ናቸው አይደል ኤፍሬም፣ እኔ ኤፍሬም ነበር የምንሸልጠው። ጋይስ ለምን ሰሞኑ እንደዛ ተብዬ፣ እሺ በዛ አለፍኩኝ። ቀጥሎ ደግሞ ኤፍሬም አሁን እየመጡ ነው ብሎ በመቀጠል ደግሞ ገብተዋል ብሎ አይደለም። ባይገቡ ኖሮ ማለት ነው። በመጀመሪያ ደረጃ ኤፍሬም ልጀልጠው ነበረ። የምሬ ወደ ኋላ አለልም ነበረ፣ አንስቼ ነበረ የምንሸልጠው እና ሙቢና ማነው ሰሞኑን ሙቤና ኤፍሬም ኤልዶ ትላንትና እንግዲህ አብረው መተዋል። እንዴት ደስ እንዳለኝ የምር አብረው ስለመጡ ከዛ በፊትም አብረው ስለነበሩ መልሰው ደግሞ አብረው ሲመጡ በጣም ነው ደስ ያለኝ። በቃ ፍቅር፣ ሰላም፣ ደስታ የሚያክል ነገር የለም እና በዚህ አጋጣሚ ተጣልተዋል የሆነ ነገር ሆነዋል ስትሉም ለነበራችሁ ለእናንተ መልስ ይሆናል ብዬ አስባለሁ። እና የተጣላ የለም ማለት ነው። የእኛ ልጆች ደግሞ አይጣሉም፣ እውነት ለመናገር አይጣሉም። ስራ አብረው ይሰራሉ። አብረው መለወጥ ወይም ደግሞ አብረው እንትን ማለት ግን ሌሎቻቸው እኮ አብረው መለወጥ መስራት እኮ አይፈልጉም። አብርሽ ነው ጎትቶ ጎትቶ አምጥቶ እያሰራቸው ያለው እንጂ ማለት ነው ራሱን አቅርቦ እንደዚህ እያሰራቸው ያለው እንጂ፣ እኮ አሁን አንድ ሰው ተቸግሮ ናሰራኝ ቢል እኳ አያሰሩም። እውነቴ ነው የምላቸው እላ አብርሽ ረባ አብርሽ ተማሩ በብረሽ ተማሩ። የምር አንዳንድ ዩቱበሮች የዛ ያላቸው የቡታጀራ እኔ የሌላ ሀገር አይደለም አወቅ ሰው አንዳንድ የቡታጀራ ዩቱበሮች የምር በእሱ ተማሩ። እሱ የስንቱን ድሀ የስንቱን ምስኪኖችን እንትን ዩቱብ ከፍቶ በቃ ቤታቸው ላይ ብቅ ሲል ቤታቸው ላይ እንትን ሲል ሲሸርትላቸው ዩቱብ ከፍቶ ሰርፕራይዝ ሲያደርግ ልክ እንደሱ ተማሩ። ተማሩ ነው ምላቸው። ያኔ የወንድ አለጫት ሆኖ ማለት ነው ሌላ ነገር አይደለም። ስለዚህ የእኛዎቹም አሁን ይፖስታሉ ብዬ ያስባሉ። ይፖስቱልናል። በነገራችን ላይ ወደ ኋላ አይሉም። እንደ ስንት የሚፈልጋችሁ ሰዎች የምንፈልጋችሁ ልጆች አለን እና እናንተ አንዲቷ ዱባይ አይመጡም አለች አንዲቷ ደግሞ ዱባይ ይመጣሉ ብለው በክርክር መሀል ላ በሉ፣ ብር ማስያዝ በሉ። እኔ ምን ልበላችሁ እንደዚህ ክርክር ዘቦ፣ አንቺ ዱባይ ባይገቡ እነዚህ ልጆች አንቺ ራሱ ትቀጫለሽ ተባልኩኝ። ካልመጡ ተባልኩኝ። አረ መጥተዋል አልኩኝ። እኔ ከመጡ እኔ ያንን ብር ተቀብያት ነው ምበላው ተባልኩኝ፣ ማለት ነው። ተቀበለሽብኝ እናቴ ቤቴ ስለምትመጪ ሰሚኝ የለም ተቀብልሽ እንቅጥ አድርገሽ ቢዩ መጥተዋል፣ ገብተዋል። ስለዚህ ያው ፖስተ ፖስተቱላችሁ አይደለም ስለዚህ አይመጡም፣ ውሸታቸው ነው እንዳለችሽ አንቺም ምንም ያለምንም ምንም ረህራህ ማለት ነው ያስያዘችው ብር ተቀብለሽ ብልት አድርጊው። ለማንኛውም ሰላም ሆኑልኝ።